የቡና ልማትንና ግብይትን በተመለከተ የሚወጡ ዓለም አቀፍ ህጎችን ባከበረ መንገድ መስራት፣ በተለይም ደግሞ የአውሮፓ ህብረት ከደን ጭፍጨፋ ነፃ የምርት አቅርቦት በሚል ያወጣውን ህግ በሚመለከት ተከታታይ ስልጠናዎችና የግንዛቤ ማስጨበጥ ስራዎች እየተሰሩ ይገኛል። ኢትዮጵያ ለውጭ ገበያዎች ከምታቀርባቸው የኤክስፖርት ምርቶች አብዛኛውን የሚገዙት የአውሮፓ ሀገራት ያወጡት ህግ ማንኛውም ምርት ሲመረት የተፈጥሮ ሀብት ላይ ጉዳት መድረስ የለበትም የሚል ነው። ቡና ለኢትዮጵያ ኢኮኖሚ መሰረት፣ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞንና ከበርካታ የሀገራችን ህዝብ ማኅበራዊ ሕይወትና ታሪክ ጋር የተቆራኘ፣ ኢኮኖሚያዊ ፋይዳውም ከፍተኛ ነው። ለአውሮፓ ህብረት አባል ሀገራት ገበያዎች ከሚቀርቡ የግብርና ምርቶች አንዱና ቀዳሚው ቡና ሲሆን አመራረቱም ሆነ የግብይት ሁኔታው እንዲስተካከል የሚያስገድድ ዓለም አቀፍ ህግ ወጥቷል። ጤና ይስጥልን የተከበራችሁ የፕሮግራማችን ተከታታዮች፣ የዛሬው ዝግጅታችን ከዚህ ህግ ጋር የሚጣጣም የቡና ልማት ስራን ማከናወን አስፈላጊ በመሆኑ በካፋ ዞን ለሚገኙ የግብርና ባለሙያዎችና ለዘርፉ የሥራ ኃላፊዎች በቦንጋ ከተማ በተሰጠው ስልጠና ላይ ያተኩራል። አብራችሁን ቆዩ። የአርሶ አደሮችን የቡና ማሳ ልኬትና መረጃ አያያዝን የአውሮፓ ህብረት ህግና መመሪያን፣ መረጃን በዲጂታል አሰራር መያዝንና ሌሎችን ጉዳዮች በሚመለከት የጽንሰ ሀሳብና የተግባር ትምህርቶች የተሰጡበት ስልጠና ነው። ከተፈጥሮ ደን ጭፍጨፋ ወይም ተፈጥሮን ከማናጋት ተፈጥሮን አናግቶ ምርት አምርቶ ገበያ ከማቅረብ ነፃ የሆነ ህግ በመሆኑ ለዓለምም ለሀገርም ሳምባና ምልክት የሆነ የተፈጥሮ ደን ያለን አካባቢዎች ከመሆናችንም አንጻር ከቡናው ጋር ያለን ባህልና ታሪክም እጅግ በጣም የተቆራኘው ከመሆኑ አንጻር ምን ተገብረው ነገር እንደ ሀገርም ምሳሌ ሊሆን ይችላል ተብሎ እየታመነበት ነው ብሎ መውሰድ ይቻላል። ማናቸውም ምርቶች ከዚህ በኋላ ተመርተው የአውሮፓ ገበያ ሰንሰለት ውስጥ የሚገቡ ከሆነ ከዲፎሬስቴሽንና ዲግራዴሽን ፍሪ መሆን አለባቸው፣ ህጉም ስለሆነ። ስለዚህ ቡና ደግሞ ስናመርት እዚህ አካባቢ ላይ ብቻ ለምናውለው ፍጆታ እንዲሆን ታስቦ የሚመረት ምርት አይደለም። ታሪካችን ማለም የሚያውቁ ቢሆንም ታሪክን እያጸኑ ከመሄድ አንጻር ምርቱ ኢኮኖሚያዊ ፋይዳ እንዲያገኝ እነኝህን ህጎች አክብረን ስራ ውስጥ ገብተን መቀጠል ስላለብን ይህን ህግ ተቀብለን እንደ ሀገር ከፍተኛ አመራሮች፣ ከፍተኛ ባለሙያዎች እንደተቀበሉት እንደ ክልል እያለ በዞናችንም ደረጃ የተለያዩ ባለሙያዎች፣ የተለያዩ አመራሮች ይህንን ውይይት አድርጎበት ታምኖ ተግባራዊ ይሆናል ተብሎ የተወሰደ ነው። ስልጠናው በአርሶ አደሮች ማሳ የሚለማው ቡና ደንን በማይጎዳ ሁኔታ እየተመረተ ለገበያ እንደሚቀርብ የሚያረጋግጡ መረጃዎችን ለማጠናቀር የሚያስችል መሆኑ ተመላክቷል። በዲጂታል ስርዓት መረጃ የሚሰበሰብበት በመሆኑ ባለሙያዎች ከስልጠናው በሚያገኙት እውቀት ብቁ ሆነው ወደ ስራ እንዲገቡ ይደረጋል። የቡና መረጃ የማሰባሰብ ስራና ወደ ብሔራዊ የመረጃ ቋት የማስገባት ስራን ከክልላችን አንጻር ለማስኬድ በሚያስችል መንገድ ከኢትዮጵያ ቡናና ሻይ ባለስልጣን ጋር በመቀናጀት በክልላችን በአራቱ ማይከላት ስልጠናው የአውሮፓ ህብረት በግብርና ምርቶች ላይ ያወጣው ህግ ምንነትና አስፈላጊነት ላይ አተገባበር ስልቱ ላይ በተመረጡ የቡና ማሳዎች ላይ ሰልጣኞቹ መረጃ እንዴት እንደሚወስዱ የሶፍትዌር አፕሊኬሽኑን ተጠቅሞ መረጃ እንዴት እንደሚወስዱ የተግባር ልምምድ እያደረጉ ያሉበት ሰዓት ነው ያለው። እንግዲህ አውሮፓ ህብረት ይህንን ህግ ሲያወጡ በተለያየ መንገድ ሀብት ይፈሳል፣ በተለያየ መንገድ ተፈጥሮ ሀብቱ እንዲጠበቅ ይደረጋል፣ በተለያየ መንገድ የእውቀት ሽግግር ይደረጋል፣ የተለያዩ ፕሮጀክቶች ይገባሉ። በሌላ መንገድ አጥፍቶ ምርት ገበያ የሚያመጡትን አካላት ምርት በዋዛ በፈዛዛ የምንቀበል ከሆነ ሁለቱ የሚጋጩ አይዲያዎች ናቸው በሚል እሳቤ ነው ይሄ ደንብ የተዘጋጀው ማለት ነው። እና በሌላ መንገድ ሙያዊ ክብራችን የምናስጠብቅበትና ምስክር ወረቀት የምናገኝበት ነው ማለት ነው። ምርቱ አለን ካለን ቡና የማስፋት ስራ ሰርተናል ካለን ቡናው አለ ካለን ሰርቲፋይድ ሊያደርገን የሚችለው ኤክስፖርት የምናደርገው ምርት ብዛትና ጥራቱ እንደሆነ ይታመናል ማለት ነው። በክልሉ ከሚገኙ ሁሉም ቡና አምራች አካባቢዎች የተውጣጡ ባለሙያዎች የሰለጠኑ ሲሆን፣ 478 ቀበሌዎች ላይ የቡና መረጃን መሰብሰብ አርሶ አደሮችን ማወያየትና ግንዛቤ መፍጠር ከሰልጣኞች ይጠበቃል። እንግዲህ በቦንጋ፣ በሚዛን አማን፣ በቴፒና ተርጫ ማዕከል ላይ አጠቃላይ ከዞን እስከ ወረዳና ቀበሌ ድረስ ወደ 1156 ሰልጣኞች ናቸው በስልጠና ይሳተፋሉ ተብሎ በእቅድ ተይዞ ወደ ስራ የተገባው። ከዚህ ውስጥ ደግሞ አንድ ሺ አንድ መቶ ሰላሳ ሰባቱ ከአራት መቶ ሰባ ስምንት ቀበሌ የተመለመሉ ሁለት ሁለት የግብርና ልማት ባለሙያዎች ናቸው። ስልጠናው እንደ ሌሎቹ አይነት የግብርና ልማት ስራዎች ስልጠና አይደለም። ይሄ በሶፍትዌር አፕሊኬሽን ተጠቅሞ የማሳ መረጃ የሚወሰድ ከመሆኑ ጋር በተያያዘ ትንሽ ጠጠር ያለ ነው። ስማርት ፎኖችን መጠቀም ይፈልጋል። ያንን ልምድ ማካበት ይፈልጋል። በተጨባጭ የተሻለ ስራ ሰርቶ የወጡ ባለሙያዎቹ ይለያሉ ማለት ነው። ይህ ሁሉ ስልጠና የወሰደው ሙሉ በሙሉ ወደ ተግባር ላይሰማራ ሁሉ ይችላል። ምክንያቱም ሰልጥኖ በማግስቱ መረጃ ስራ የሚሰራ ከመሆኑ ጋር በተያዘ ያ ስራ ደግሞ በእያንዳንዱ በአራት መቶ ሰባ ስምንት ቀበሌዎች ናቸው። እንደኛ ክልል የተለዩት በተለይ ቡና በሰፊው የሚመረትባቸው ቀበሌዎች ማለት ነው። በእነዚህ ቀበሌዎች ላይ ያለውን በተለያየ የአፕሊኬሽን ዘዴ ነው መረጃው የሚሰበሰበው። ይሄንን ለመሰብሰብ ወደ ታች ሲገባ በመጀመሪያ ደረጃ በቀበሌ ደረጃ ግንዛቤ የመፍጠር ስራ መሰራት አለበት ብለን እንጠብቃለን። አርሶ አደሮችን የማወያየት ድጋፍ የሚሰጡ አካላትም ጉዳዩን እንዲገነዘቡ የማድረግ ስራዎች ተሰርቶ ከዛ በኋላ ባለሙያዎቹ ተገናኝተው ወደ መረጃ ማሰባሰብ ስራ ነው የሚገቡት። ወደ ብሔራዊ እቃት የጨረስናቸውን መረጃዎች የማስተላለፍ ስራ እንጀምራለን ብለን አቅደን ነው ወደ ስራ የገባ ነው። በአጠቃላይ እንግዲህ ይሄ ስራ በሰልጣኙ ባለሙያ ብቻ የሚሰራ ስራ አይደለም። ከክልል ጀምሮ እስከ ቀበሌ ድረስ ያሉ ባለድርሻ አካላት ተገቢ የሆነ ድጋፍ እንዲያደርጉ ይጠበቃል። የግብርና ምርት በተለይም ቡና ገበያ ተኮር በመሆኑ የዓለም ገበያ የሚፈልገውን መስፈርታ አሟልቶ በማምረት ሀገር ከዚህ ዘርፍ የምታገኘውን የውጭ ምንዛሬና የህዝቡን ተጠቃሚነት ማረጋገጥ ይገባል። የአውሮፓ ህብረት በቡና ላይ ያወጣው ህግ የማህበረሰቡን የደን ጥበቃ ባህል የሚደግፍ መሆኑም ተብራርቷል። አብዛኛውን የእኛ የክልላችን አርሶ አደር የክልላችን ባላብቶች እና የማበራት አባላት የኢኮኖሚ አቅማቸውን እያጎለበተ ያለው በከፍተኛ ሁኔታ ከግብርና ስራዎች ውስጥ ቡና ነው። ይህም ቡና እያመረቱ በአግባቡ ለማይክላዊ ገበያም ለዓለም ገበያም እያቀረቡ ኑሯቸውን እየደጎሙ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ ያው ቡናችንም በከፍተኛ ሁኔታ የሚገዙ የአውሮፓ ሀገራት ናቸው። በዘላቅነት በጥሩ ዋጋ የሚገዙ የአውሮፓ ገበያዎች ናቸው። እነዚህ የአውሮፓ ገበያዎች ደግሞ የቡና ምርት ሲመረት ደን ተጨፍጭፎ ደን አልቆ ደን ወድሞ የሚቀርቡ ማናቸው ምርቶች ግዢ አንፈጽምም በማለት ደንብ አወጥተዋል። ይህ ደንብ የሚሰራው ለእኛ አገራት ብቻም ሳይሆን ለራሳቸውም አገራት ነው። ኢምፖርትም ኤክስፖርትም የሚያደርጉ አገራት በሙሉ ይህን ደንብ ማክበር መቻል አለባቸው። ከእኛ አንጻር ስናይ በርካታ እድሎች አሉ። አንደኛ እኛ አርሶ አደር ከደን ጋር የተቆራኘ ነው። ቡናን ሲያመርት ደን አጥፍቶ ሳይሆን ደንን ጠብቆ ኢንተግሬትድ በሆነ መልኩ ነው ቡና እያመረተ ያለው ደን ተመንጥሮ የሚመረት የግብርና ምርት ወደ አውሮፓ ገበያ እንዳይገባ የሚል ነው ደንቡ። ከሀገራችንም ተጨባጭ ሁኔታ በተለይም ደግሞ አረንጓዴ አሻራ ብለን የጀመርነው ወይም ግሪን ሌጋሲ ብለን የጀመርነው በተለይ መሬትን የማልበስ በደን የማልበስ እንቅስቃሴን የሚያግዝ ነው። በሌላ በኩል የማህበረሰቡ ከተፈጥሮ ደን ጋር አብሮ የመኖር ባህላዊ እሴቱንም የሚደግፍ ነው ህጉ። ይሄ ከኛ ልምድም እኛ ሀገርም እየተገበርን ካለነው ግሪን ሌጋሲ ጋርም አንደኛ አብሮ የሚሄድ ጉዳይ ነው። የአየር ንብረት ለውጥ እያስከተለ ያለውንም ነገር ከመቋቋም አንጻር እየሰራን ያለንውን ስራ የሚደግፍ ነው። ቡና ለሀገር ኢኮኖሚያዊ እድገት ወሳኝ ሚና ያለው በመሆኑና ይህንን ምርት በከፍተኛ ዋጋ የሚገዙት እንዲሁም አዲስ ህግ ያወጡት የአውሮፓ ህብረት አባል ሀገራት በመሆናቸው የገዢዎቹን ፍላጎት ባከበረ መንገድ መስራት ያስፈልጋል። እያንዳንዱ አርሶ አደር ማሳ ዳታ ሊወሰድ ይገባል። ጂኦ ሎኬሽን ዳታ ሊወሰድ ይገባል። ደን ጨፍጭፎ ሆኖ አይደለም የሚለውም በቃላት ሳይሆን ዘመናዊ በሆነ መልኩ በጂኦ ሎኬሽን ዳታ ተወስዶ ታይቶ ግዢ ይፈጽማሉ። ያን ደግሞ ዳታ በእያንዳንዱ አርሶ አደር ማሳ ተሰብስቦ ሌሎች መስፈርቶችም አሉ። እነዚህ በሙሉ ተሟልቶ እያንዳንዱ አርሶ አደርም ይሁን ማህበራቱ ሰርቲፋይድ ተደርጎ ቡና ማቅረብ አለበት። ከኢትዮጵያ ከምትልካቸው የግብርና ምርቶች ሰላሳ ሰባት ፐርሰንት እና ከዛ በላዩ በነዚህ ሀገራት ነው የሚሄደው። የአውሮፓ ገበያ አንደኛ የተረጋጋ ገበያ ነው። ሁለተኛ ደግሞ ቋሚ ደንበኛ ያለበት ገበያ ነው። በሀያ አስራ ሰባት በጀት አመት ወደ ሁለት ነጥብ ስድስት አምስት ቢሊየን ዶላር የውጭ ምንዛሬ የተገኘው ከቡና ነው። ስለዚህ እነዚህ አገራት ደግሞ ከፍተኛ ድርሻ አላቸው። ስለዚህ ይሄን ህግ መተግበር ካልቻልን አንደኛ የነዚህን አገራት ገበያ ማጣት ይመጣል። ሁለተኛ ኢብን ወደ ኤዥያም ወደ ሌሎች አካባቢዎችም ምርቱ እንኳን ቢወጣ ምርቱ ብለንድ ተደርጎ ወደ እነዚህ ሀገራት ገበያዎች መግባት እድሉ ደግሞ ጠባብ ነው የሚሆነው ማለት ነው። በቦንጋ ከተማ ለግብርና ባለሙያዎች የተሰጠው የንድፈ ሀሳብና የተግባር ስልጠናም የባለሙያዎችን ግንዛቤና የአርሶ አደሮችን ኑሮ ለማሻሻል ያስችላል ተብሏል። የአውሮፓ ህግ መውጣቱ ይታወቃል። ይሄ ደግሞ ባስ ብሎ ለእኛ ለከፋ ዞን ከከፋም እኔ ያለውበት ወረዳ ላይ ይጠቅማል። ያው ከደን ፍሪ የሆኑ ቡናዎችን አዘጋጅተው ለገበያ ለማቅረብ የኛ አርሶ አደር ደንንም በአንድ በኩል እየጠበቀ ቡናውንም የሚያመርትበት ሂደት ስላለ በጣም ይጠቅማል ብዬ ነው የምገምተው። ከዚህ ስልጠና የተገኘው እውቀት ለአካባቢውና ለሀገር ኢኮኖሚ ከፍተኛ የውጭ ምንዛሬ የሚያስገኘውን ቡና በሳይንሳዊ መንገድ ለማምረት የሚያስችልና ተጠቃሚነትንም የሚያሳድግ መሆኑ ተመላክቷል። ስልጠናው በጣም አሪፍ ነው። እንደውም በአውሮፓ ህግ ከተያያዘ ያሉ ስልጠናዎች እኔ ለቀጣይ ለእርሶ አደርም ህይወት ለባለሙያም ህይወት ጭምር በጣም ጠቃሚ ነው። የተሻለ ዋጋም፣ የተሻለ ደንበኝነት ለመፍጠርም ይሄን የኢትዮጵያን ቡና ለውጭ ገበያ ለማቅረብ ይሄን ህግ መከተል ግድ ነው የሚሆነው። ከስልጠና ብዙ እውቀት እያገኘን ነው። ይሄ እውቀት ያው ታች ተወርዶ በደንብ ተግባራዊ ለማድረግም ያው እንሰራል የሚል ነገር ነው ያለኝ። ቡና የተተከለበት አካባቢ ከዚህ በፊት ደን ያለበት ቦታ ከሆነ ተመንጥሮ የተነሳ ከሆነ ቡናውን ላይገዛ ይችላል የአውሮፓ ህግ። ያም ቡና ማይቀበለው ከሆነ አርሶ አደሩ ተጎጂ ቡናውን ለፍጆታ ይጠቀማል እንጂ ለገበያ አወጥቶ ሊሸጥ አይችልም። ለገበያ አወጥቶ የሚሸጥ ከሆነ የአሁኑ መረጃ ሞልቶ መላኩ ግዴታ ነው የሚነገር ናል እኛም ታች ወርደን ለአርሶ አደሩን ግንዛቤ ሰጥተን እዚህ ከመጣ ባለሙያ ጋር ወርደን አብረን ሰርተን የምናፋጥንበት ሂደት ነው ያለው። የሚል ነገር ነው ያለኝ። ህጉን ማክበር አለበት አርሶ አደሩ። ከደን ጭፍጨፋ ነፃ የሆነ ማሳ ቡና ማዘጋጀት አለበት፣ ደን ውስጥ መጠጋትም የለበትም። ይሄን ህግ ካከበረ ነው ያን ጥቀመታ የሚያገኘው። ከባለሙያ ድጋፍና ክትትል ማድረግ ነው። ይሄን መስፈርት አርሶ አደሩ እንዲያሟላ ታች ወርዶ እያንዳንዱ የአውሮፓ ህጎችን ታች አርሶ አደርን አዋርነስ ወይም ግንዛቤ መፍጠር አለበት። ኢትዮጵያ በሁሉም ዘርፎች የተለያዩ የአሰራር ለውጦችን በማድረግ ገቢዋን ለማሳደግ በመስራት ላይ ትገኛለች። ዘመኑ የሚጠይቀው የአሰራር ስርዓት ደግሞ ዓለም አቀፋዊነትን በመሆኑ የዓለም ህጎችን በማክበር የሚገኙ ጥቅሞችን ማረጋገጥ ያስፈልጋል። የአውሮፓ ህብረት አባል ሀገራት ያወጡት ህግ አርሶ አደሮች በገበያው ተቀባይነት ያለውን ምርት እንዲያቀርቡና የአየር ንብረት ለውጥ የሚያስከትለውን ጉዳት ለመከላከል የሚያስችል ነው። የአውሮፓ ህብረት ባወጣው ሕግ ላይ የተሰጠውን ሥልጠና ትኩረቱ ያደረገው መሰናዷችን የተከታተላችሁትን ይመስል ነበር። ሰላም ለእናንተ ይሁን።